እኔ ምልሽ ከማሜ ጋር ወደ ማን ይጫወታል ጌም? በዚህ አይነት ገመድ ሁሉ እኮ ያሳንቅሻል። እሱ እኮ ቀስ ብሎ ገመድ አዝግቶ ገመድ

ምግነ እኔ አስር አላየሁትም። እንደ በጣም ነው። እንደ ምን ነካሽ? እንዴት እንደዚያ ያደርጋል? ማሜ ማንም ከአሁን አይጫወትም ከእሱ ጋር መገዳደል። ማን ይጫወታል? ከማን ጋር ተጫወቶ ነው? ገደላት። በኛ በሚቀጥለው ካገኛት በቃ አለቀላት። እና አንተ ደሙ እንደዚህ ጠበቀብያል። ሌላ ጋይስኔ እኮ አፍንጫዬስ ምንም በጣም ጀግና ነው ግን ጆሮም ከቆረጠ በራሱ በጣም ጀግና ነው። ለአንቺ ደግሞ እኛ ላ አሁን እኛ እያለን ያላየነው እነሱ ምን አፍንጫ ነው የሚያዩትም እየተከተፉ ምናልባት ይመታቸው። እንደው እንግዲህ ነው እንግዲህ ምንም የለም፣ እያላይ ነው። አይ ማሜ ይችላል፣ ጀግና ነው። በቃ ማሜ ይችላል፣ ግን በጣም ከባድ ነው የሚያውነው የሚያደርገው ነገር ግን ከባድ ከባድ ደረጃ ደርሷል። ከወዲያ በዱቄት በዱቄት በምናምን የሚሉ ምን ዋጋ አለው? ተዋጡ በቃ ተበሉ በቃ ከአሁን ወዲያ። ከዚህ ወዲህ የምን ዱቄት ነው? ከዚህ ወዲህ የምን ዱቄት ነው? ጅኒ መጨረሻው ደረጃ ደረሱ አለሽ። አልሰማም። እሱ ነበር መሸለም ያለበት በቲክቶክ አዋርድ ጌመሮቹ ተብሎ የጌመር ጀግማ ተብሎ እሱ ነበር መሸለም የነበረበት። በስነ ስርዓት ቆርጦት ደግሞ ጠብ ጠብ እያለ ነው ይቆራረጫልሽ። እሺ አሁንስ? መቃ ከአሁን ወዲያ እሱ ነበር መሸለም የነበረበት የጌመር ንጉስ ተብሎ አዋርድ ላይ ሲሬስ አልተረፈም። ግን ጌታ ባይበላ ይቅር፣ ጆሮዬን አልቆርጥም። እኔ ምን እንደምሰራ ተቀላችሁ ፍቅሮቼ፣ እኔ ምን እንደምሰራ ተቀል እዚህ ቲክቶክ ላይ የአንድ ሰው በዚህ ያደልግም የአንድ ሰው ህይወት እንዳይጠፋ ይሄ ብቻ ነው የሚያስፈራ። አይ ወጥ እንኳን አይጠፋም፣ ግን አንድ ሰው አንድ ማይሆን ነገር እንዳይሆን ነው። እሱም በይ እንዴ ወጥ እንኳን መጥፋት ደረጃ አይደርሱም፣ ግን አንድ ሰው ማይሆን አይነት አደጋ እንዳይደርስበት ሳስበው ቢቦራ የወደቀችው በቀደም ዲቦራ የወደቀችው አወዳደቅ እንደው ገብርኤል እሱ ነው አደጋ የደረሰላት እንጂ ይሄን ቢመታ ትጠርፋለች እንደምትለው እንደው እግዚአብሔር እግዚአብሔር ይጠበቃት። እውነት እግዚአብሔር ነው የጠበቃት። አይ በቃ ያስፈራል። ከአሁን ደጌ የመሆኖቹ እንዴት እንደሚሆኑ ሄለን ጋይስ ማን ያስቆረጠው ጆሮን ይሉኛል። ሄለን ሄለን ወጥዬ በቃ አሁን በሚቀጥለው ያለች ማሜ በድስት ይጀምራል። ድስት በመቀጥቀጥ ጭንቅላታቸው ላይ በማጣመም በቃ እንደዛ እንደዛ ነው የሚጀምረው ማሜ እኮ አዲስ ነገር የሚፈጥረው እንዴት መጣላት እ ቅጣቱ ራሱ ጆሮ ቁረጥ ወይ ዝም ብላ ስትለው ቁርጦ ይሆናል። ላሱ ደፋር ስለሆነ፣ አረ ማሜ ዕብድ ነው። ቁልፍ ዋጡ ይላል ምናምን፣ የቤሮን ቁልፍ ዋጭ ይላታል። አረ ኮ ያለሽ ያለቃት ቁልፍ ያስወጣታል እኮ አስመርጣውኗ። አንድ ሁለት ሶስት ስለው አደርግ መስሏት ነበር አደረገው። ግን ማሜ ደግሞ የተሸወደው ምንድን ነው አሁን ማን ከእሱ ጋር ይጫወታል ይፈራል ሰው እንዴ ማንም አቅም አይኖረውም እንደዛ ለመጫወት ራሱ ነው ቅጣቱን ራሱ ያመጣው ራሱ ነው ግን ማን ይጫወታል ነው ማን ደፍሮ ይጫወታል አንቺ አሁን እንዴት ትጫወቻለሽ ከእሱ ጋር ደፍረሽ አትገቢም ከመጀመሪያው ካሉ ነው ማን ይጫወታል ነው እኔ ዲቦራንም ስሚ ዲቦራንም ኤለንም መልካቸውን ቀየራቸው እኮ ማሜ ጌማ ቀጣቅጦ አቀጣቅጦ ሌላ ሰው መሰሉ። ሁለቱ መልካቸው ጠፋ። አስርን የመቀደም ሰቸው አላወቅኳቸው። አይለማ ናቸው ዬ ሁለቱ መልካቸውን ቀየራቸው። ማሜ እንደሆነ የዞን ቆዳ ነው። ምንም ቢሆን መልኩ አይቀይርም። ሁለቱን ግን